በስማብ ወወልድ ወንፈስ ቅዱስ አህዱ አምላክ አሜን። ተወለዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ፣ ብዙ ምረት የሰጠን የሰጣችሁ ከሰማያቱ የወረደ ከእናታችን ከመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ እዳ በደላችንን የከፈለ እዳችንን ሲከፍል እዳው ከተከፈለለት ወገን ቢሆንን የሆናችሁ የዳነ ህዝብ ያመለጠ ህዝብ በእግዚአብሔር የተዋጀ ህዝብ የሆናችሁ ብሩካን የእግዚአብሔር ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ ስሙ ለዘላለም የተወደደ የተመሰገነ ይሆን። የእግዚአብሔር ልጆች ተነጎዲያ ማለትም ቅዳሜ መጋቢት ሃያ ሀያ አንድ፣ ማርች ናይን ሰርቲ ማታ ከሁለት ሰዓት ጀምሮ እስኪነጋ ከወልጊጤ ማርያም ቤተክርስቲያን የቀጥታ ስርጭት እናደርጋለን። ከአስር በላይ በቲክቶክ እና ዩቲዩብ አጋፒ እና ገሊዛን ቻናል ላይ ቀጥታ ስርጭት እመቤታችን ቅድስት ድንግል ማርያምን ለማሰራት ጻውን ለማስፈጸም ተባብረን ቆማለን። አብራችሁ እንድትሆኑ እንድትቆሙ፣ አብራችሁ እንድትሰሩ በታላቅ አክብሮት እጠይቃለሁ። እኛ ስንሰራ እኛ እግዚአብሔር ቤት ስንሰራ ትንሽ ነገር ስናደርግ እግዚአብሔር ቤታችን እንደሚሰራ አወቁ። ለዚህም ደግሞ እናንተ የተመሰገናችሁ ናችሁ። አደራ ላለው እግዚአብሔር እናንተ ቤታችሁን ይባርክ እግዚአብሔር። ልጆች መጽሐፍ ቅዱሳችን በኢሳያስ ትንቢት ምዕራፍ ሰላሳ ሰባት ላይ የተጻፈ አንድ በጣም አስገራሚ ታሪክ አለ። ይህ ታሪክ የአሞጽ ልጅ ኢሳያስ በነበረበት ዘመን ንጉስ እስኪያስ በነገስበት ዘመን የተፈጸመ ነው። በጊዜው ንጉስ እስኪያስ የይሁዳ የሁለተኛ የቱ እስራኤል የደቡብ ደባይቱ እስራኤል ከሺ ነበረ። በዛን ዘመን ደግሞ ወራሪዎች በየዘመናቱ የተነሱ ያለን ወራሪዎች የማስገበር ቀኝ መግዛት ልምምድ ነበራቸው እና የአሶር ንጉስ ሰማክሬም በአካባቢ ያሉትን ሀገሮች በጦር እያስገበረ እያስገበረ ወደ ይሁዳ መቃረቡ ይነግረናል ታሪኩ። ይሁዳ በተለየ ሁኔታ ትኩረት የሚሰጣት ሀገር ነበረች። ምክንያቱም ዘመኑ በዛ ዘመን እስራኤል ልዩ ስልጣኔ የነበራት፣ ቤተ መቅደስ የነበራት፣ ስርዓት አምልኮ የነበራት፣ ድንቅ ስርዓት መንግስት የነበራት፣ ጠንካራ ስሮ መንግስት የነበራት ሀገር ነበረች እና ከእስራኤል ሰመናዊ ክፍል የሚመጡ ነገስታት እንደነናወቅ ደነጽች ኢራናውያን፣ ሶሪያውያን በተለያየ ዘመን የወጓቸው እና ኃይላቸው ለመቆጣጠር ይሞክሩ ነበር። አሁንም የሆነው እንደዚህ ነው። ሰናክሬን በአካባቢው ያሉትን ሁሉ መንግስታት አሸንፎ ትንሿን ወደ ደቡባዊቱን እስራኤል ይሁዳን ለመክበብ ሲዘጋጅ፣ በጦር ስትራቴጂ ቀድሞ በሰነቦና ጦርነት መዋጋት ማስፈራራት ልማድ ነውና ደብዳቤ ለንጉስ ለስቅያስ ላከ። በሰላም እጅ እንዲሰጥ በሰላም እንዲገብር፣ አለዚያ ግን አምላክህ ከእጁ አምላክ እግዚአብሔር አምላክ የምትለው ከእጄ ሊያደነ እንደማይችል የሚያሳይ የሚናገር አምላክን፣ የሰማይን አምላክ፣ የእስራኤልን አምላክ የሚገዳደር የሚልቅ ከሱ እጅ ማንም ሊያስጥለው እንደማይችል የሚገልጥ ደብዳቤ ጽፎ ላከለት። እንግዲህ ይህንን ደብዳቤ መልክት ሲቀበል ንጉሱ፣ በኢሳያስ ትንቢት 37 ቁጥር 4 ላይ፣ እስቅያስም ደብዳቤውን ከመልክተኞች ተቀብሎ አነበረው። እስቅያስም ወደ እግዚአብሔር ቤት ወጥቶ በእግዚአብሔር ፊት ዘረጋው እና ደብዳቤው ስድብ ነው፣ እግዚአብሔር ላይ የደረሰ ጽርፈት ነው። ቀላል አይደለም። የሰው ልጅ የሰው ልጅ አምልኮቱ ውስጣዊ ኃይሉ ነው። ሰው ልጅ አምልኮቱ ውስጣዊ ማዕከላዊ ጉልበቱ ነው እና ንጉሱ ማዕከላዊ ስፍራውን ለመምታት ነው የፈለገው። ራስን በመምታት በመቁረጥ አካሉን መግደል የፈለገው ብዙ የጠላት የሚሰራው እንደዚህ ነው። ራስን መቁረጥ ኤልዛቤል የእግዚአብሔር ነቢያት ራሳቸውን ቆርጥ አለው ነው ያለች። የእግዚአብሔር ነቢያት ለእግዚአብሔር የሚቀኑና በስርዓተ መንግስቷ ውስጥ የሚገዳደሩ ስለነበሩ ራሳቸውን ብትቆርጥ የአምልኮ ማዕከላቸውን ታጠፋለች ማለት ነው። ድሌላ የምትባል የሄሮድስ ፊልጶስ ሚስትም እንደዚሁ ዮሐንስ ጥምቅን ራሱ ስታስቆርጠው አምልኮ ማዕከሉን ለማጥፋት የሚያስብበትን የህልውናው ማዕከላዊ ስፍራ በመቁረጥ እግዚአብሔርን የሚተማመንበት ሰውነቱን በማጥፋት ልትበቀል ነው የፈለገችው። ይህኛውም ሰናክሬምም የእስቂያስን እና የህዝቡን ራስ መቁረጥ ነው የፈለገው፣ እግዚአብሔርን መንካት። እግዚአብሔር ሲነካ የሰው ልጅ በተለይ እግዚአብሔር ህዝብ፣ በሱ የሚታመን በሱ አምኖ የሚያደር ህዝብ ሁለመናው እንደሚመታ ያውቃል። ግን መሰለው እንጂ እግዚአብሔር በሰው ጉልበት የሚያዝ በሰው እጅ ኃይሉ የሚገታ አምላክ አይደለም። በጣም የበረታ በኃይል የበረታ በችሎታውም ዘላለማዊ ክብር ያለው አምላክ ነው። እነሱ ግን፣ የሰናክሬም ሰራዊት ግን ከንጉሱ ጋር አንድ ላይ እግዚአብሔር እንደ ምድር አማልክት እንደቆሙ ጣዖታት በተደፈሩ ጊዜ እንደሚሰባበሩ ምድራዊ ጣዖታት አድርገው ነው የተመለከቱት፣ እና ጠባቸው ቀጥታ ከእግዚአብሔር ጋር ሆነ። እግዚአብሔርን የምትወዱ በደንብ አድምጡ። በእግዚአብሔር ላይ ያላችሁን እምነት በእግዚአብሔር ላይ ያላችሁን እርግጠኝነት ሰዎች ቢያናንቁ፣ የሚጠሏችሁ እንደ ተራ ነገር ቢቆጥሩ፣ በፍጹም ግን ወደኋላ እንዳትሉ ከመቅደሱም እንዳትሸሹ ከቤቱም እንዳትኮበልሉ እንዳትሸነፉ። ሕዝቅያስ ያደረገው ወደ ቤተ መቅደስ አምጥቶ ደብዳቤውን ዘረጋ ነው። ጉዳዩን ለሚመለከተው አካል ለያው እግዚአብሔር ማቅረብ ነው። ጉዳያችንን መነካታችንን፣ መናቃችንን በእግዚአብሔር ላይ ያለንን እምነት ከንቱና ዜሮ አርቡ ካልት ከተመለከተብን ጠላታችን ትምክቱን በእግዚአብሔር ፊት መዘርጋት ነው። የሚገጠ እም ትልቅ ሰዎች አላችሁ፣ በሽበት የከበራችሁ አላችሁ። በኑሮ በህይወት ሰልፍ ብዙ ነገር አይታችሁ የደረሳችሁ ሰዎች አላችሁ። ለእናንተ መንገድ ለቀባሪ መርዳት ነው። እንዴት እግዚአብሔር እየረዳችሁ ደረሳችሁ ታውቃላችሁ። እግዚአብሔር ግን ወደ እናንተ እስኪመጣ እስኪደርስላችሁ ድረስ ደግሞ ጠላት ምን ያህል እንደ ተሳለቀባችሁም ታውቃላችሁ። ምን ያህል ብቻችንን እንደሆነን እንደነገረን ሁላችንም እናውቃለን። ትናንትና በገጠመን ሌሊታችን ወይም ከባዱ ጊዜያችን ጊዜውን ከባድ የሚያደርገው እግዚአብሔርን የሚገዳደርብን ክፉ የሚለን በውስጣችን የሚናገረን ነበር ያ ድምፅ ነበር እና እኔ እንኳን እኔም አገልጋያችሁ ይህንን ነገር በደንብ አስታውሰዋለሁ እግዚአብሔር ሊረዳኝ እንደማይችል እግዚአብሔር እንደተወኝ ዝም ብሎ ሞኝነት እንደሆነ የተከተልነው መንገድ የተስፋ ያደርግነው አምላክ እንደማያዋጣን ትቶ የሚገባ ሜዳ ጥሎ የሚሄድ እንደሆነ አድርጎ እንድናስብ ውስጣችንን ሲገፋን እኔ አስታውሳለሁ። በህይወት ትግሌ ውስጥ ማለት ግን ሰው ከባድ በሆነው የህይወት ትግል ውስጥ ነው እንዲያ ነገር የሚገጥመው። በእግዚአብሔር ላይ ፍጹም ይተማመናል። በምድር ላይ ያለውን ነገር ሁሉ ይጨርሳል። ተስፋ ምንም ነገር ሳይኖረው ይቀርና፣ በቃ አንተ ታውቃለህ ሲል የሚነሳ ጠላት ነው ይጠላል። ሰናክሬም በጣም ብርቱ ብርቱ ብርቱ ሰራዊት ነው። በጣም ብርቱ ትልቅ ህዝብ ነው። ትልቅ መንግስት ነው። ይሁዳ ደግሞ በጣም ትንሽ ናት። ከእሱ ጋር ተዋክቶ ማሸነፍ አይሞከርም። ሰናክሬም ስለመግጠም ቢያስቡ ተስፋ ነው የሚቆርጡት። አያችሁ ተስፋ በቆረጥንበት ሰዓት ነው ይሄ ተከታሎ ይመጣው የሚለን መንፈስ ቅዱስ። ስለዚህ ነው ምንም አቅም ባጣን ጊዜ ነው እግዚአብሔር አደናችሁም የሚለን። ጥላት ደግሞ የሚገርማችሁ የእምነት ኃይልም መስራት የሚጀምረው ምንም አቅም ባጣን ጊዜ ነው። የእምነት ኃይል መስራት የሚጀምረው እኛ መቅዘፊያው ስንሰጠው ነው፣ መሪው ስንሰጠው ነው። በቃ ጨርሻለ አጨብጭበን አንተ ስራ ስንለው ያ ጊዜ ሲታሰብ ከባድ ይመስላል። የሚያዋጣም አይመስልም፣ የሚያሻገርም አይመስልም። እውነት ለመናገር ትልቁ ጀግናው በሀገሩ በይሁዳ ታዋቂው ንጉስ፣ አሁን ግን መንዳት አይችልም ነበር። የመጣበት ጠላት ብርቱ ነው። ስለዚህ ወስዶ ጉዳዩን በእግዚአብሔር ፊት ዘረጋ። እግዚአብሔርም እግዚአብሔርም ምን አለ? እኔ ጥንቱን እንደሰራሁት ቀድሞንም እንዳደረግኩት አልሰማህምን? አሁንም የተመሸጉትን ከተሞች የፍርስራሽ ክምር እስኪሆኑ ድረስ እንድታፈርስ አደረግኩ። ስለዚህ የሚኖርባቸው ሰዎች እጃቸው ዝሏል፣ ደንግጠውም ታውከዋል። እንደ ምድረ በዳ ሳር፣ እንደ ለምን ለምን ቡቃያ፣ በሰገነት ላይም እንዳለ ሳር ሳይሸት ዋግ እንደመታወም ምህል ሆነዋል። እኔ ግን መቀመጫህን፣ መውጫህን፣ መግቢያህን በኔም ላይ የተቆጣውን ቁጣ አውቄአለሁ። ቁጣህና ትዕቢትህ ወደ ጆሮዬ ደርሷል። ስለዚህ ስጋይ ስለዚህም ስማጋዬን በአፍንጫህ ልጓሜንም በከንፈርህ አደርጋለሁ በመጣህበትም መንገድ እመልስሃለሁ አለው። የተመካበትን ኃይሉን ጉልበቱን የሰጠው ያከናወነው ያበረታው የሰማይ አምላክ ሆኖ ሳለ የአንተ አምላክ ከእጅ ያድነ ሲለው እግዚአብሔርን ሲንቀው እሱ ፈረሱን ፈረስን ፈረሱ ላይ ስናጋውን በአፍንጫው እንደሚያስገባ ልጓሙንም በከንፈር እንደሚያደርግ ወደኋላ እንደሚመልሰው ነገረው። በእርግጥም የሆነው እንደዛ ነው። አንድ መልአክ መጣ። የእግዚአብሔር መልአክ መጥቶ በአሶራውያን ሰፈር መካከል መቶ ሰማንያ አምስት ሺህ ገደለ። በማለዳም በተነሱ ጊዜ እንሆ በድኖች ሞልተው ነበር። የአሶር ንጉሥ ሰናከሬም ተነስቶ ሄደ። ተመልሶም በነነዌ ተቀመጠ። በአምላኩም በናስራክ ቤት ሲሰግድ ልጆቹ አድራሚክና ሳራሳር በሴፍ ገደሉት። ወደ አራራትም ሀገር ኮበለሉ። ልጁም አስራዶን በእርሱ ፈንታ ነገሠ። እግዚአብሔር ጋር በመጋጨቱ ምክንያት ጠላት የመጣበት ገዳይ የመጣበት ከወገቡ ፍሬዎች የበዛ ልጆቹ ነው። በጣም በጣም ያሳዝናቸዋል። አያድረስ። ከእግዚአብሔር ጋር መጋጨት፣ እግዚአብሔርን መናቅ በእውነትም አያድረስ ነው የሚባለው ከሩቅ አይመጣባችሁም። ጠላት የገዛ ልጅ ነው፣ የገዛ ልጁ የገዛ ልጆቹ ናቸው፣ አንገቱን በሴራ አርዶ የገደሉት እና በእግዚአብሔር ላይ የሚኮሩ በእግዚአብሔር ላይ የሚነሱ በአምላካችን ላይ በሱ ላይ ባለን እምነት ላይ በሱ ባለ መመካት ላይ የሚነሱበን ጠላቶች አፍረው ወደኋላ ይመለሳሉ። እግዚአብሔራችን ያድነናል፣ ይታድገናል፣ ያወጣናል፣ ያነጋልናል መንገድ ይከፍትልናል በር ይከፍትልናል እግዚአብሔር ልጆች ይህ ተግዳሮት ከፊት ለፊታችሁ ያለ ሁላችሁ በደንብ አድምጡ የአንተ አምላክ የታለ የአንቺ አምላክ የታለ ይሆናል በሰዎች አፍ በዘመድ በቤተሰብ አፍ በጓደኛ አፍ ግን እግዚአብሔር ያድነናል እግዚአብሔር ታማኝ ነው ታማኝነቱን እንዳትረሱ እንዳትረሱ እግዚአብሔር ልጆች በሰናክሬም ድምፅ እንዳትሸበሩ እንዳንሸበር ቀልድ ይመስለናል። ዛሬ ባይመጣ ነገ ነገር ሊመጣ ይችላል ግን ጊዜ እግዚአብሔር ታማኝና አላኝ ነው። አንተ ምን ስለሆን ነው እግዚአብሔር የሚያድን ይህልናል። የእግዚአብሔር ማላን ከኛ ቅድስና ከኛ ድካም ጋር እያገናኘ ይፈትነናል። እኛ እንዲትም ደካሞችን ሆን እንችላለን። አጢአት ልብሰን ሊሆን ይችላል ቆሸን ሊሆን ይችላል። የልባችን እምነት ግን ው እግዚአብሔር ላይ ያለን እምነት ግን ያድነናል። እኛምን ይድናል ያለ እግዚአብሔር እግዚአብሔር ላይ ባለን እምነት ማሸነፋችን አይቀርም። ስለዚህ ያምን ነው እግዚአብሔር መቼም እንደማያሸንፍ እንወቅ። ልባችን ይበርታ። መንፈስ ቅዱስ እንዳስታጠቀን መጠን ሁሌ በእግዚአብሔር ላይ እንተማመን፣ ምንም ወደኋላ እንዳንድል። አንዳንዴ በየቀኑ ቀን ሊከፋ ይችላል። በየቀኑ ቀን ቢከፋ፣ በየቀኑ እግዚአብሔር እንመን። እሱ ያሻግራል፣ እሱ ታሪክ ይቀይራል፣ እሱ እምባ ያብሳል፣ እሱ በር ይከፍታል እሱ መሮጫ መንገድ ያሳያል። ማመለጫ ጎዳና ነው ይመራል። ስሙ ለዘላለም የተወደደ የተመሰገነ ይሁን። እግዚአብሔርን በማመን ልባችሁ ይበርታ። ቸርነቱ፣ ምሕረቱ፣ መንፈስ ቅዱስ ብርሃን በልባችሁ ይብራ። ጌታችን ኢየሱስ ክርስቶስ ፊት ይብራልን። የእናታችንን እመቤታችን ረድኤት፣ በረከት የመላት ጠበቃ አብሮን ይሁን። ቅዳሜና እሁድ ማታ አብረን እናመሻለን። አትርሱ። ደግሞ በዚህ ትምህርት ላይ ላይክ አርጋችሁ ኮሜንት ስፋችሁ ውጡ። ቤት በማድረጋችሁ ዩቲብ ይሄ ትምህርት እንዲደመጥ ከፊት ያስቀምጠዋል። እግዚአብሔር ዘራችሁ ሊባር ሊባርቀ አሸናፊ ቅርማርያም ሰላ